ያችን ጊዜ ግን አንድ ድል ብትሰጪው፣ እውነቱን እንነጋገር ከተባለ በዚህ ሰዓት አንተ አታስፈልጋትም። የውትን ነገር አምጥቶ አብርሽን ሌላ ችግር እንዲፈጠር ያደረገው እሱ ነው። ዛሬ ደግሞ እንደገና እንድታወራ ድል አልፈቅድልህም። ሰላም ሰላም፣ ውድ የዩቲዩብ ቻናል ቤተሰቦች፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ወገኖቼ፣ እንዴት ሰነበታችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። ውድ የኦርቶዶክስ ልጆች እንኳን ለዓመቱ ለገናናው ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ ለማለት ወዳለሁ። ሰላማችሁ ይብዛልኝ። እነ ሩትዬ ማለት ነው እንግዲህ ከቡዜ ጋር እንዲሁም ደግሞ ከቆንጅዬውና ብዙዎችን እያፈዘዘ ባለው ወንድማችን አቡሽ አብሮ በሞ መጥተዋል ማለት ነው። እንዴ ቲክቶክ ላይ እኮ ተባሉበት። በዚህ ልጅ ጉድ እኮ ነው ቤተሰብ። እንደ ምንም ነገር ሳያውቁ ማለት ነው። ምን ይሁን ምን ይሁን የኔ ነው የኔ ነው እያሉ ወን ። ዘንድሮ ሴቶች ግን ማለት ነው የምራይ ነው። ግን ግን ደህና ናቸዋ፣ ጤንነታችሁ ማለት ነው ሆ እና ማለት ነው እንዶ አንዳንዴ ደግሞ አንዳንድ ወንዶች ለምንድን ነው ቁንጅናችሁ ከሴት ጋራ እንዲወዳደር የማድረግ አይነት ሁኔታ ላይ ሆናችሁ የምትመጡብን? በርግጥ ራሳችሁን ራሳችሁ አልፈጠራችሁም፣ ግን ቁንጅና በጣም ሲበዛም ጥሩ አይደለም። ይኸው እንደዚህ ችግር ይፈጥራል። ወንድ ልጅ ያው ትንሽ ወንዳ ወንድ ከሆነ እና ጎበዝ ታታሪ ሰራተኛ ከሆነ አዳማጭ ከሆነ ጨዋ ከሆነ በቂ ነው። መልክ መልክ ምንም ፋይዳ የለውም ለወንድ ልጅ ችግሩ እንዲያውም ብጥብጥ ነው የሚሆነው። ሴቶች ይበጣበጡ በታል እና ቤተሰብዬና መተዋል ወደ ቁም ነገሩ ነገሩ ስገባ ማለት ነው ቡዜ ሩታን ለማናገር መታለች። ያው ተመሳሳይ አጀንዳ ነው ባይዘዌ ከአብርሽ ጋር ታረቂ ነው ጉዳዩ። ሜን ፖይንቱ እንደዛ ነው እና ሩትዬ ደግሞ ክርር አድርገዋለች። እኔ ደግሞ ፎሬቨር እንዲጣሉ አልፈልግም በቃ የመጨረሻ የመጨረሻ ዲቮርስ እናድርግ፣ እንለያይ የሚለውን ነገር እኔ እንደሱ አልፈልግም። እኔ አብርሽ ተቀይሮ ጥሩ ሰው ሆኖ ማየት እፈልጋለሁ። ለምን መሰላችሁ? ማናችንም ደካማ ጎን አለን። አብርሽም ጥሩ ጎን ስላለው እንደ ማንኛውም ሰው ጥሩ ጎኖች አሉት። በጣም ያን ያህል ደግሞ አሁን ትንሽ የጎረበጠው የትዳር ውስጥ ያለው ሁኔታው ባህሪው፣ የሚያደርጋቸው ድርጊቶች መረዳት ያቃተው ሊረዳ ያልቻለውን ነገር ተረድቶ አውቆ አገናዝቦ እኔ ሩትዬ ይሄ ጥፋት አለብኝና በዚህ ምክንያት ስለተቀየምሽኝ በጣም ከልቤ አዝኛለሁኝ፣ ለመቀየር ዝግጁ ሆኛለሁ፣ ከዚህ በኋላ ይንስተታል ደግሞ ብሎ የሚመጣበትን ቀን በጣም ስለምናፍቅ እንዲለያዩ አልፈልግም። እንድን እንዲለያዩ ይፈልጋል። እዚህ ውስጥ በእርግጥ ስንናደድ ማለት ነው ከእንዲህ አይነቱ ትዳር ከአብርሽ አይነቱ ባል የጥንቅር ይበልም ያልን አለን። እውነት ለመናገር ለምን መሰላችሁ? ያሰለቻል እኮ ዛሬም ታጥቦ ነገም ታጥቦ ማይጠራ ነገር ጥሩ አይደለምና ወይ ሁሌ ሁለት ሶስት አራት ይደጋግማቹ ያልጠራ ነገር ከሆነ የምትደክሙበት ነገር ያው ማስወገድ ብቻ ነው። እውነቱን ለመናገር ግን ምን አለ መሰላችሁ ያው የሰው ልጅ ሰው ሆኖ ድካሜ የሌለበት የለም እና ትንሽ ቀናቶች፣ ጊዜያቶች ሰታ ሩታ ጭክን ጭክን ጭክን ብላ እስከ መጨረሻው በቃ ልጇን ለብቿ ለማሳደግ አምናበት ከሆነ ይሄ ያስፈሪ መንገድ ነው። ሩትዬ እንደዛ ብለን እኛን መክርሽም የፈለገ ነገር የአብርሽ ስራ ድርጊቶች ወራራር ኮምተርተርተር ቢያደርጉንም ማለት ነው። ሩትዬ ከአንቺ በላይ ተቃጥለናል። ጨጓራ በሽታ ወላ ሳይቀር ነው ያፈራነው እና እኔ እንደዛ እንድትለያዩ አልፈልግም። እውነት መቶ ፐርሰንት መናገር የምችለው ነገር ይሄ ነው። እኔ ሩታ እና አብርሽ ተለያይተው ልጁ የሚወለደው ህፃን እኔ ደግሞ ልምድ ወንድ ወንድ የታየኝ የሩትዬ ልጅ ማለት ነው አብረሽ እንዳደግም ብሏል። ማነው አንድ ኮሜንታተር በመልክ ምናምን አይደለም ቤተሰብ ያው ባህሪ ነው። ሌላ ምን አብረሽ ምን አነሰው? ወንድ ወንድ ነው እና ምን አለ መሰላችሁ ሩትዬና አብረሽ ፎሬቨር እንዲለያዩ እስከ መጨረሻ ጥግ ድረስ ተለያይተው በቃ እሱም የራሱን ህይወት እሷም ሌላ ህይወት እንድትጀምር አይደለም ልጇንም ብቻዋን ሲንግል ማም ሆና እንድታሳድግ እኛ አንፈልግም። እውነት ለመናገር ይሄ እንዲሆን አይደለም እስቲ ይሄ ሁሉ ሰው የጮኸበት ያለውን ጉዳይ አብርሽ ነቅቶ ይምጣ እያልን ነው እየጠበቅን ያለ ነው። በእርግጠኝነት ሩታም ይሄን ነገር የምጠብቅ ይመስለኛል። እና ብታይ ብታይ ብታይ ተመሳሳይ የሆነባት ስለሆነ አሁን እየጨከነች ይመስለኛል። ስለዚህ የማንቂያ ደወሉ በጣም ቆይቷል ከጮኸ። ግን አብርሽዬ፣ እንደው እንደዚህ ፈትፍተን እያጎረስንክ ለምንድን ነው ማትረዳ? ለምንድን ነው እኛንስ ክፉ ምታረገን? በአንተ ላይ ማለት ነው። እውነቴን ነው። አብርሽ አንድ ሰሞን እኮ እኛ አንተን በቲፎዞ መልክ ማለት ነው አብርሽ ብራቮ፣ አብርሽ ጀግና፣ አብርሽ የሰው ለውጥ የሚያስደስተው አብርሽ፣ መልካም የዋህ እንዳላል፣ ልክ አሁን እንደዚህ ነገሮች ተገለባብጠው አንተን በአንተ መናደዳችን አያናደድም? እና ደግሞ ዛሬ ማለት ነው አቤላ እስቲ ዛሬ ቡዜን ቀጠረቻት አይደለ? ሩታ ቡዜና ክብራ መጣች ከወንድሟ ጋ ያው ወንድሟ ስለማይቀር አቡሽ የሚዲያም ድምቀት ሊሆን ነው ከዚህ በኋላ። አንደኛ ነገር መልከ መልካም ነው እና ዛሬ እንኳን አንተ መቅረን ነበረብክ። የዋሰ ነገር ይጋጋላላ እና ቡዜና አቤላ ሆነው መጡ እና አቤል ከመጀመሪያ ጀምሮ ሲመጣ የታችሁት ከሆነ አግሬሲቭ ሆኖ ነበረ፣ እንደተናደደ ያስታውቃል በእርግጥ ሩታና አቤል እንዲሁም ደግሞ አብርሽና አቡሽ አንድ ላይ ሲገናኙ በቀደምለት አቡሽ በጣም ተናዶ ስለነበረ ያው ተናዶ ንዴቱን ግልጽ ነው የተናደደው ምክንያት ደግሞ ምንድን ነው ሩታን ይህን ያህል ጊዜ አሰቃይ ተካታል ስለዚህ አሁን ድጋሚ ቤት ድረስ መጥተህ ለምንድን ነው እንዲህ አይነት ተግባር የምፈጽመው አታፍርም ወይ ብሎ ስለተናደደ ነው በቃ እኔ ሌላ ነገር ወይ የባህሪ ችግር ኖሮበት ወይም ሰዎችን የማመናጨቅ ችግር ኖሮበት እንዳልሆነ ተናግሯል። ይቅርታም ጠይቋል። ጥሩ ነው፣ ይሄ ምንም አይከፋም። ግን ደግሞ እንደ አንድ ሰው እንደዚህ እንደ ጤነኛ ነገር ስታስቡት የምር በጣም ያናድዳል። ያብሪስ ስራ ያብሪስ ስራ ፊት ለፊቱ ማድረግ የሚችላቸው ብዙ ቻንሶች ክፍት ሆነውለት እቤት ድረስ ሄዶ ረብሻ መፍጠሩ ተገቢ አልነበረም፣ በቀደም ከዛ ባለፈ ግን ለምን መመናጨቁ ትክክል ነው ምናምን ብዬ እየደገፍኩ አልነበረም። እንድትረዱ የሚፈልገው ግን አይፈረድበትም ነው እያልኩ ያለሁት ወንድማችን አቡሽ ላይ ማለት ነው። ስለዚህ አቤል ዛሬ መምጣት የባሰ ነገር የመጋጋል ጸበ የመፈጠር ነገር ነው የሚሄደው። ካየሁት ነገር ምን ታዝብ ያለው መሰላችሁ? ቤተሰብዬ፣ በተዳር ውስጥ ሁለተኛ ሶስተኛ ሰው ማስገባት ቤተሰብ የሚሆን ጓደኛ መልሶ ለራስ መከራ እንደማምጣት ቁጠሩት። ሩታ አቤል አለኝ ብላና ተደግፈው የነበረችው ስለዚህ አቤል ደግሞ ቃሏን ሰርዞ አብርሽን ቤቷን አሳይቶታል። በቃ ለአብርሽ ቤቷን አሳየ። ስለዚህ እንደ ጥፋተኛም ሊወሰድ የሚችለው አቤል ነው። ለምን ብትሉ በቃ እሷ ቃል አስገብተዋልሽ ቤቱን እንዳታሳይ እስካለችው ድረስ አሳየ። ካሳየ በኋላ ደግሞ እንደዛ በቤተሰቦቿ እንደዛ አይነት የንዴት ነገር እነሱ ላይ ሲያሳዩ ካየ በቃ መቻል ነው መዋጥ ነው ያለበት። ምክንያቱም ገፍት ሄዱት እነሱ እንጂ ቤተሰብ ገፍቶ ወደ እነሱ አልመጣም። ልክ ነኝ አይደል? ቤተሰብ አገኛችሁኝ። እናም ምን ለማለት እወዳለሁኝ፣ ዛሬ ትንሽ አቤል ላይ ማለት ነው ያየሁት ሁለት ነገር ምንድን ነው ሩታንም እኔ ነኝ ስላንቺ ህይወትን ማውቅልሽ የሚል ፊት ለፊት የሆነ በቃ አይነት ንግግር ነው፣ ዝም በያንቺ ምናምን እንዲ እንዲ እንዲ እያለ በሀይለ ቃል ነው ሲያናግራት የነበረውና እዚህ ጋር ይሄን ያክል አላፊነት በአንተ ላይ ጭናብቅ ሳይሆን እንደ አንድ ጓደኛ፣ የቅርብ ጓደኛ ነው ሀሳቧን ሼር ያደረገችልኝ። ይሄን ያህል ተጭናት በሷ ጭንቅላት አንተ ማሰብ አችልም አቤል እውነን ለመናገር የፈለገ አንተ ባለፉት በነበሩት ጊዜያቶች ጥሩ ያረካቸው ብዙ መልካም ነገሮች ቢኖሩም ይህን ያህል ጫና ማድረግ የለብክም። ሲቀጥል ስታናግራት የነበረው ነገር ያ ሆኖ ሳለን እንደገና ደግሞ ወንድሟን እናሳይህ ነበር ምናምን የሚሉ ቃላቶች ማለት ማለት አብርሽም ይህን ያህል አልተናገረም እና አንተ አሁን ይህን ያህል እንደዚህ ፊት ለፊት ተጋፍጠክ የሩታን ቤተሰብ መናገር አትችልም። እውነት ለመናገር እስቲ እናብረድ፣ እስቲ ነገሮችን እናቅለል ባካችሁ ምናምን ብለህ ማቅለል ነው የነበረብህ እንጂ እሱን ጭራሽ ወደ እልህ እንዲገባ ጭራሽ ያለሆነ ነገር እንዲናገር ነው ስገፋፋው የነበረው። ደግነቱ ያው ዛሬ ቡዜን አክብሮ አቡሻችን ማለት ነው ነገሩን ችላ ብሎታል። ዛሬ ጥፋት ደግሞ ያጠፋው እንግዲህ ያያቸዋኛ ሰው ስለሆንን ዛሬ ጥሩ ከሰራ ነገ እንሳሳታለን። ባይዘዊ ማለት ነው እኛ ሰውን አንሳሳት ማለት አንችልም። እና ትላንትና ወዲያ አንድ የዩቲዩብ ቻናል ያለው ወንድማችን በሩታ ላይ ትንሽ ጠንከር ብሎ ሲናገር ሰምቼ ትርር ብዬበት ነበር። ሳስበው እሱም እንደኛ ሰው ነው፣ በቃ መሰለው ተናገረ ብዬ ባልፍስ እችላለ ይቻላል። ሁልጊዜም እኮ ሰው ቀጥተኛ አይሆንም። እኔ ዛሬ በዚህ መልኩ ስናገር ነበረ፣ ነገ ደግሞ ሀሳቤን የሚያስቀይረኝ ሌላ ነገር ቢመጣ ሌላ የኔ ማር ግሬስ ልትሆን ትችላለች፣ አረል ቤተሰብ። ስለዚህ እንደዛ ብዬ ማሰብም አለብኝ የሆነ ራስ ወደድም ሆነ የለብኝም ብዬ አሰብኩኝና አቤልስ፣ እንግዲህ ሰሞኑን ጥሩ መንገድ ነበር። አሁን ትንሽ ወጣ ብሎ መጣ ማለት ጫና አይነት ነገር የሚመስል እና እላፊ ወንድሟን መናገሩ ትክክል አይደለም እና አቤል ትክክል አልሰራም። በቃ እኛ አሁን በኃይለ ቃል ምናምን አንናገርህም። ለምን እኛ ችግራችን፣ በጣም ብዙ መልካም ነገር ሰርተን ጥቂቷን ጥፋታችን ጎልቶ ይወጣል እና እኛ ማጋነን ያችን ጥቂት ጥፋት ነው የምናርገበግባት፣ ከኔ ጭምር ማለት ነው ቤተሰብ እና እኔ ትላንት እንዲያውም በተለቀቀው ቪዲዮ በአንድ ወንድማችን ቤት በተለቀቀው ቪዲዮ ኢሞሽናል ሆኜ ነበረ። ሳስበው ብዙ ልጅ መልካም ነገር የልጅ ሰርቷል። እንዲ ረጋ ብዬ ሳስበው በጣም ብዙ መስዋዕትነት ከፍሏል ለአብርሽና ለሩታ ትዳር የሱ ምክር ፍትፍት በሉት። እውነት ለመናገር ግን ትናንት አናዶኝ ነበር፣ በጣም በጣም አናዶኝ ነበር እና እነ ሩታን ሲናገርበት የነበረው መንገድ አብርሽን በግልጽ ደግፎ ማለት ነው። እና በእርግጥ የሰው ልጅ ሀሳብ ተለዋዋጭ ነው። ስለዚህ እኛ እንደ ጸባያችን የምናደርጋቸው ድርጊቶቻችን ስለሚቀያየሩ ምንም ማድረግ አይቻልም። እየተቀበለ ይቀበላል፣ ስህተት የመሰለው ደግሞ ላሽ ማለት ይችላል ማለት ነው። ይህን ያህልም ሰዎችን ፑሽ ማድረግ የለብንም ብዬን ያሰብኩት። በተረፈ ግን አቤል ትንሽ ጋብ ቢበል ነገሮችን አንተ በጣም መሀል እየገባ ጭራሽ ከሩታ ጋባ ትጣላ ጥሩ ነው። እንደ እህት እንደ ወንድም ነው የምትተያዩት፣ ቅርበታችሁ ደስ ይላል። አብራችሁ ያላችሁ ነገር ጥሩ ነበር እስከ ዛሬና፣ በዚህ ምክንያት ሩታ እንዳታጣት ማለት ነው። ሲቀጥል ደግሞ ዛሬ ወንድማችን አቦች ተረጋግቶ ስለመጣ ደስ ብሎናል። በዛሬ ደግሞ ያው እንደሰው ሶሪ ብሏል። በቃ ኢትስ ኦኬ መተው ነው ማለት ማንም ቤተሰብ የሚያደርገው ነገር ነው። እህት ብትበደልባችሁ ወንድማችሁ ቢበደል በቃ አግሬሲቭ ልትሆኑ ትችላላችሁ። በእርግጥ የሁሉም ሰው ባህሪ አይደለም። ነገሮችን ሰከን ብሎ እስቲ ቆይ ብሎ የፈለገ በደል ቢበዛ በቤተሰባቸው ላይ እስቲ ሰከን እንበልና ነገሮች እንነጋገር የሚልም ቤተሰብ አለ። በቃ እና አቡሽ ቤተሰብ ደግሞ የሩታ በደል በጣም ከልክ ያለፈ ጥግ ደርሷል ብለው የአብርሻ ለመቀየር ሲያናድዳቸው ስለነበረ ነው። እንደዛ ቁጦ ነው የመጣው። በዛ ላይ ደግሞ የቤቱ የመጨረሻ ልጅ ነው። ስለዚህ ኢትስ ኦኬ ብለን እንለፈው። ሶሪ ላለውም ይቅርታ እናደርግለት የተቀየማችሁት ካላችሁ። ከዛ ባለፈ ሩታዬ ረገጥና ቆምጠጥ አድርጋ ማለት ነው ከዚህ በኋላ የመጨረሻ ነው ምናምን ብላታለች። ለቡዜ ቡዜ በጣም ተጨንቃለች። በጣም ነገሮችን ፊክስ ለማድረግ ሞክራለች። እንደሰማችኋት አንዳች መጥፎ ነገር የተናገረችው የለም፣ እንዲስማሙ ነበረ እና አንድ ትልቅ ነገር ተናግራለች ሩትዬ ማለት ነው እኔ ጋር ይሄን ያለን ያልሽበትን ደግሞ አብርሽን ላይ ብላለች። ብሰራበት አይደል ቤተሰቡ እኛ ኮ ከአብርሽ አሁን የሆነ የምንጠብቀው ነገር አለ። እኔ እና ሩታም ግን መጠበቃችን ድንቅ ነው የሚለኝ ብሩትዬ የኔ ልዩ ማለት ነው። እኔን የምትመስይኝ ነገር ምናምን ደስ ይለኛል። ባይዘው እና እስቲ አብርሽ በእናትህ እስቲ እየነገርን ነው አሁን። ባለፈው ኮሜንታተሮችን እንዲሁም ደግሞ ሀሳብ የሰጡ ልጆችን ቪዲዮ ሰምተ መጥተህ አባባ ይዘክ ሄደ ካለ እሺ ሶኬ ብለን ትተነዋል። እስቲ አሁን ደግሞ በጥፋቶች ላይ ሂድበት። በቃ የኔ ጥፋቶች እነዚህ እነዚህ፣ ከዚህ በኋላ አልደግምም፣ ከዚህ በኋላ ክስ እሻለሁ ሚስቴ፣ የልጄ እናት እያልክ እስቲ እሩታን፣ ልጅህን፣ መውደድክን መፈለግክን በተግባር አሳየን። በቃ የዛን ጊዜ እሩታ እምቢ ብትል እንኳን እኛ አንለቃትም። ስለዚህ ይሄን ነገር ነው እኛ የምንጠብቀው። ልዩ ምንም አንጠብቅም። እኛ ተጣሉ አላልንም፣ ተለያዩ አላልንም። አንፈልግም ከጸብ የሚገኝ ነገር የለም። ከመለያየት የሚገኝ ነገር የለም። እኛ ተለያዩ ተራራቁ ባልን ቁጥር አንድ ምንም አያውቅ ፍጡር ወደዚህ ዓለም የሚመጣ እንግዳ ላይ የፈረድን ነው ማለት ነው አይደል? ቤተሰብ በዚህ ዘመን ደግሞ ልጅ ከአባት ውጪ አባት እና እና ተለያይተው ማደጋቸው ተገቢ አይደለም። በእውነት ጥሩም አይደለም። በመንፈሳዊ ደረጃ አይደገፍም። ባለሙያውም ጥሩ አይደለም። ስለዚህ እኔ ይሄንን ለማለት ወዳለው ሩትዬ፣ ቁርጥ አለች ሁን፣ ሳኒዋ ከባባዲ ጆደም እየሆነብን ነው። እኔ ግን ሩትዬ የሚለው እስካሁን የተበደልሽው በደል አሁንም ድረስ አብርሽ ሊገባ ያልቻለው ነገር እኔ ተረድቼሻለሁ። ነገር ግን እስቲ ጊዜ እንስጥ፣ ጊዜ ለሁሉ ይባል የለ ጊዜ ትንሽ እኔ ነውና ምናልባት አይታወቅም በጣም በሚገርም ሁኔታ ተለውጦ ሊመጣ ይችላል። ስለዚህ ከአብርሽ የሆነ የሚያጓጓ ነገር ነው እኛ የምንጠብቀው፣ ባይዘዌ እና አንቺ ግን ቆምጠጥ አርገሽ በጣም ረገጥ አርገሽ ሙሉ ለሙሉ ሲንግል ማም ለመሆን ራትሽን እንዳታዘጋጅ፣ ፕሊስ ስሩትዬ ማለት ነው ማለት አስብ እዛኔ በሰላማችሁ ጊዜ ለአብርሽ ስትሰጪው የነበረው ቦታ፣ ሰርፕራይዞች፣ የፍቅር ጊዜያችሁ ዱባይ የነበራችሁ ያ አይነት ሁኔታችሁ ምናምን አስበሽዋል። ይሄ ነገር ሁሉ በአንዴ ዲስሚስ መደረግ አይችልም እውነት ለመናገር እና አሁን ለጊዜ ማንንም አትስሚ፣ ራስሽን አዳምጪ እና አብርሽ ላይ ስሩበት ያልሽው ተመችቶኛል እና ቡዜ፣ ወደ አብርሽ አተኩሪ በቃ ሩታን ምንም ማትበላት እየመጣችሁ። እኔ የምሬ ነው፣ አጭር ጭቋት በዚህ ሰዓት ይበቃታል። ሁለት ነፍስ ሆና ይህን ያህል መታገሏም ጀግና ናት። እናንተ የአብርሽ ቤተሰብ አካባቢ ያላችሁ ማለት ነው፣ ወንድ ጓደኛ ምናምን ተው በቃ። ካብርሽ ላይ አብርሽ ላይ ትኩረት አድርጉና እሱ ጋር ተነጋገሩ። እሱ እንዲገባው እንዲቀየር አድርጉት በቃ እናንተ እውነት የሩታና የአብርሽ ትዳር አንዱ እንዲሆን እንዳይለያዩ የምትፈልጉ ከሆነ ይሄን አድርጉ። አብርሽ ጋር ፎከስ አድርጉ። ሩታ ጋር ምንም ጎደሎ ነገር የለም። ያጣችሁ ነገር አለ። እኔ ተረድቻታለሁ በደንብ አድርጌ ማለት ነው። አብርሽ ከልብ ሆኖ እንዲመጣ ነገሮች ማጥፋቱን ከልብ ሆኖ ተናግሮ ስህተቴን አልደግምም ብሎ እንዲመጣ ቃል ድጋሜ ገብቶ እሱ ሁለተኛ አልደግምም ብሎ ከልብ ተጸጽቶ እንዲመጣ ፈልጋለች እና እሷንም ልጇንም ከልቡ የሚፈልግ አይነት ስሜት ከሱ ትጠብቃለች ይሄ ነገር የለም እኮ እሱ ላይ ቤተሰብ ግራ ያጋባችኋልና ደግሞ እዛኛው ቤት ወይዘሪት ነጻነት ማለት ነው የሚስን ታመልች ልበላችሁ አይታችኋል አይታቹላ ልጅ ይዛ መታለች ማለትል ነው ደግሞ ሌላ አጀንዳ እንዳይነሳ ያብርሽ ልጅ ነው ብላ ብቻ ማለት ነው ሌላ ይበልጥ ስፔሱን ሰፋ የሚያደርግ የሚያለያይ አይ ነገር ይዛብን እንዳመጣ ፍሩ አልቅበት ነች እሷ ሲጀምር ማለት ነው እናም እንግዲህ ለጊዜው በዚህ ተቋጭቷል። ሩታም ውሳና ነረገጥ እንዳደረገች ነው ቤተሰቦች ማለት ነው። በቃ በሩታ ላይ አታንዣቡ። እኔ ልላችሁ የምፈልገው የአብርሽ ቤተሰብ እግዚአብሔርን ነው ምላችሁ። አሁን እናንተ ስራ መስራት ያለባችሁ ወንድማችሁ ላይ ነው። እህቶቹም ጓደኞቹም እሱ ላይ ስሩበት። እሱ ጋር ያለውን ነገር አስመልክቱት። ግዴላችሁም የሩታ ነገር ቀላል ነው። እኔ ምን እንደምትፈልግ ስለተረዳዋት ነው። በተረፈ እኛ ወደፊት አዲስ ነገር እንናፍቃለን፣ በቃ ደስ የሚል ነገር። ይሄ የማይጠረጠር ሀቅ ነው። ለማንኛውም ቤተሰብዬ፣ ሰላማችሁ ብስት ይበልልኝ። በሌላ ቪዲዮ እንገናኝ። ሁሌም እንደምለው ፍቅር ያሸንፋል። እወዳችኋለሁ። ባይ ባይ።